አንድ አባት በጾም ስጋ ያምራቸዋል፣ የስጋ አምሮት ይመጣባቸዋል እና በጣም ያስጨንቃቸዋል። ስጋ ብሉ፣ ስጋ ብሉ የሚለው ሀሳብ በጣም ሲያስጨንቃቸው ጊዜ ደቀ መዝሙራቸውን ይጠሩትና ስጋ ወጥ ሰርቶ እንዲያመጣ ይነግሩታል። እና ደቀ መዝሙሩ ደንግጧል። ደግሞ አባቱ ናቸው ያሉትን እሺ ብሎ ሄዶ ስጋ ወጥ ሰርቶ አመጣ። ከዛ ይኸው አባት ያላቸው... ብዙዎች መጥፎ ልማድ ከሆኑባቸው ነገሮች መላቀቅ ይፈልጋሉ። እንዴት ሰነበታችሁ ልን ውድ ቤተሰቦቻችን? ባሳለፍነው ሳምንት ስለ ዓለም መተው በጥቂቱ የተማረን ሲሆን፣ በዚህኛው ሳምንታችን ደግሞ ተብትቦ ከያዙን አላስፈላጊ ነገሮች እንዴት መላቀቅ እንደምንችል እንማራለን። መልካም ትምህርት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አላችሁ? አሜን አምላካችን እግዚአብሔር ስሙ የከበረና የተመሰገነ ይሁን። ዛሬ የሰባተኛውን መንፈሳዊ መሰላል እናያለን፣ ከነገሮች መላቀቅ ይሰኛል። ዓለምን ስለ መተው አንስተን ስለነበረ ሰው ዓለምን ከተዋ በኋላ ደግሞ የማይለቁት እንደ ጭራ የሚከተሉት ወደኋላ የሚጎትቱት ነገሮች ይኖራሉ። ደግሞ ከነዛ መላቀቅ አለበት፣ ያቺን ከተዋት ዓለም ተመልሶ እንዳይመጣ ሊያደርገው የሚችለው ደግሞ ከነገሮች ሲላቀቅ ነው። አባ ዮሐንስ ዘሰዋስው በእውነት ጌታን የሚወድ የሚመጣ መንግስቱን ለማግኘት ብሎ እውነተኛ ጥረት ያደረገ በእውነት ስለ ኃጢአቶቹ ያዘነ እነዚህ ማለት አንድ ሰው አለምን ሲታውስ በሶስት አይነት መንገድ ይተዋዋል። ስለሚመጣው አለም፣ ስለ ኃጢአቶቹ ብዛትና እግዚአብሔርን ከመውደድ የተነሳ ብለን ነበር። እነዛን እያነሳ ነው። በእውነት ስለ ዘላለማዊ ስቃይና ፍርድ የሚያስብ በእውነት ጊዜ ሞቱን እያሰበ በፍርሃት የሚኖር ሰው በምድር ስላሉት ማናቸውም ነገሮች ሁሉ የሚጨነቅ ወይም የሚያስብ አይደለም ይላል። ዚ አንድ ሰው ዓለምን ከተዋ በኋላ በነዚህ በሶስቱ መንገድ ከዓለም ወጥቶ ማለት ከዓለም ወጥቶ የሚለውን ባለፈው ስላየ ነው ማለት ነው። በዚህ ሕይወት የሚኖር ከሆነ ማናቸውም ነገር በምድር ላይ ስላሉት ነገር አያሳስቡትም፣ አያስጨንቁትም። ታዲያ የማያስጨንቁት ከሆነ ለምድር ከነገሮች መላቀቅን የምናነሳው ካልን እኛ ጀማሪዎች ስለሆንን ወደ እግዚአብሔር መቅረብ ስንጀምር፣ ከዓለም መውጣት ስንጀምር የመለዋወጥ ነገር ያጋጥመናል። ልንለዋወጥ እንችላለን። ትናንት በነበርንበት መንፈሳዊ ሙቀት ላንገኝ እንችላለን። ትናንት በነበርንበት የጸሎት ትጋት፣ የጾም ትጋት፣ የትህትና ትጋት፣ የመጽሐፍ ቅዱስ የማንበብ ትጋት ላንገኝ እንችላለን። ምክንያቱም ጀማሪዎች ነን። ጀማሪነት ላይ ሊያጋጥም የሚችል ጠባይ መለዋወጥ ስለሚኖር የአቋም መለዋወጥ ስለሚኖር፣ ጌታችን መድኃኒታችን ክርስቶስ ይህን ስለሚያውቅ ነው በዚህ በማቴዎስ ወንጌል ምዕራፍ ስምንት ላይ ምን ይለዋል? ደቀ መዝሙሩ ተከተለኝ ብሎ ሲሄድ፣ ጌታ ሆይ አስቀድሜ እንድሄድ አባቴን እንድቀብር ፍቀድልኝ አለው። ከዛ ኢየሱስም ምን አለ? ተከተለኝ ሙታናቸውንም እንዲቀብሩ ሙታንን ታዋቸው አለው ይላል። ስለዚህ ወደ ዓለም እንድንመለስ ይሄ ሰው ጌታን ተከትሎ ወጥቷል። ከዛ በኋላ ግን ምናፈቀው ትቶት የመጣውን አባቱን፣ እናቱን፣ እህት ወንድሞቹን ወይም ዓለም ናፈቀ ማለት ነው። እዚህ ሙታንን ተዋቸው፣ ሙታናቸውን እንዲቀብሩ ብሎ ተከተለኛለሁ ማለት ነው። ከዚህ ርዝራዥ ይኖራል፣ የሚያጓጉን ነገሮች ይኖራሉ። ዘፈን ትተን መተን እየዘመርን ነው እኮ አሁን። ነገር ግን ዘፈን የመዝፈን ጣዕም ሽታው ሊመጣብን ይችላል። እንደዚ አይነት ሕይወት ውስጥ እንዳንገባ የሚያስችለን ነገር ነው የምንነጋገረው ማለት ነው። ምድራዊ ነገሮችን እርዳታ በሚያስፈልገን ሰዓት ሊረዱን የሚችሉ አይደሉም ማለት፣ ማንኛውም ምድራዊ ነገር ብንጠራ በሞታችን ሰዓት አይረዱንም፣ እንዳንሞት አያደርጉንም። በነገራችን ላይ አባትም፣ እናትም፣ እህትም፣ ወንድምም ገንዘብም ቢሆን ከሞት የሚያስጥለን የለም። ከሞት ለማያስጥለን ዘላለማዊ ህይወት ለማይሰጠን ነገር ያለን አመለካከት እያስተካከሉ እየቀየሩ መሄድ ነው። ምን ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 9 ቁጥር 62 ላይ ማንም እርፍ በእጁ ይዞ ወደኋላ የሚመለከት ለእግዚአብሔር መንግሥት ውስጥ የተገባ አይደለም ይላል። ስለዚህ ነው እርፍ ተይዞ ወደኋላ አይታረስ የሚባለው። ለዚህ ነው ስለዚህ ወደኋላ እንዳንድናርስ የሚያደርጉን ነገሮችን የመላቀቅ ወይም እንዴት እንላቀቃለን የሚለውን ነው የምናየው። የዲያብሎስ ዓላማ ሐሰተኛ በሆነ ትትና አማካኝነት ወደ ዓለም እንድንመለስ ማድረግ ነው። ዓለምን እንድናደንቃት ወጥተናል፣ ትተናታል፣ አንፈልግሽም ብለናታል፣ አልቅሰናል። እግዚአብሔር ይቅር በለኝ እንዴት ነው እዚህ ውስጥ ዓለም ውስጥ የኖርኩት እስከ ዛሬ ብለን ንስሐ አባታችን ንግርሳው ወድቀን ቀኑና ተቀብለን ምናልባትም ስጋ ስጋው ደሙን ተቀብለን ዓለምን ትተናት መተናል። ግን ዲያብሎስ አይቶንም ከዚህ በኋላ በቃ አይደለም አይደለም የሚለው ትተን ንቀን መጥተናል ያልነውን ዓለም እንድንናፍቀው ሐሰተኛ በሆነ ትትና ያባብለናል። ቅዱስ ጳውሎስ በኤፌሶ መልእክቱ ምዕራፍ 4 ቁጥር 22 ላይ ፊተኛ ኑሯችሁን እያሰባችሁ እንደሚያታለል ምኞት የሚጠፋውን አሮጌውን ሰው አስወግዱ ይላል። የሚጠፋውን አሮጌውን ምኞት ወይም አሮጌውን ሰውነት አስወግዱ፣ ለአንዴና ለመጨረሻ ግደሉት ነው። ስለዚህ ወደዛ እንድንናፍቅ ያንን እንድና የሚያደርገን ነገር እንድንተው የሚያስችለን ነገር ምንድን ነው የሚለው ነው። ምክንያቱም ጉዞ ነው ሂደት ነው፣ ቅጽበት አይደለም። በአንዴ ሁሉን ነገር መተውን የሚያበረታታ አይደለም። መንፈሳዊ ህይወት መሰረቱን ከተውን በኋላ እዛ ላይ ደግሞ እየገነባን እየገነባን እንሄዳለን እንጂ በአንዴ አስሩንም ፎቅ ሃያንም ፎቅ ቁጭ አላደረግን ብለን የምንነጋገርበት ህይወት አይደለም። ስለዚህ እንደዚህ አይነት ህይወት ውስጥ ወደኋላ ላለመመለስ ዓለም እንድትናፍቀን የሚያደርገንን ነገር ለመተው የመጀመሪያው ጉዳይ በዓለም ላይ ያለንን አመለካከት እያስተካከሉ ሁልጊዜ ያንን እያስተካከሉ ዓለምን እየተቃወሙ መሄድ ያስፈልጋል። ዓለም ሁልጊዜም በማታለል የተሞላች ስለሆነ ስስ ጎናችን፣ ደካማ ጎናችን እየፈለገች ከስር ከስር ከስር ከስር እኛን ለመጣል ትፈልጋለች። ስለዚህ ያንን መታው ነው። ይህ ደግሞ መንፈሳዊ ሕይወት ጠባብ መንገድ ነው። በጠባቡ በር መግባት ብቻ አይደለም በጠባቡ መንገድ ጸንቶ መጓዝንም የሚጠይቅ ነገር ነው። ስለዚህ የመጀመሪያው በዚህ በጠባቡ መንገድ ጸንቶ መጓዝ እንዲቻል የመጀመሪያው ሰው ስስቱን መግደል አለበት። ስስት ነው የሚመራን። አሁን እያጣን እንደሆነ መንፈሳዊ ሕይወት ከጀመረን በኋላ ነገሮች እየተበላሹ እንደሆነ እየራበን እንደሆነ እየጠማን እንደሆነ ያማራ እየለበሰን እንዳልሆነ ዲያብሎስ ያሳየናል ማለት ነው። ለዚህ ምሳሌ መስጠት ከቻለን በገዳም ህይወት፣ በመነኮሳት ህይወት ውስጥ አንድ ታሪክ ይነሳል። አንድ አባት በጾም ስጋ ያምራቸዋል፣ የስጋ አምሮት ይመጣባቸዋል እና በጣም ያስጨንቃቸዋል። እና ስጋ ብሉ ስጋ ብሉ የሚለው ሀሳብ በጣም ሲያስጨንቃቸው ጊዜ ደቀ መዝሙራቸውን ይጠሩትና ስጋ ወጥ ሰርቶ እንዲያመጣ ይነግሩታል። እና ደቀ መዝሙሩ ደንግጧል። ደግሞ አባቱ ናቸው ያሉትን እሺ ብሎ ሄዶ ስጋ ወጥ ሰርቶ አመጣ። ከዛ ይሄው አባቴ አላቸው። ትተውጥ አሉት። አዩት። ቁጭ ብሎ አዩት። ነጋ፣ ሁለት ቀን ሶስት ቀን ሆነውና ያንን ምግብ መልስ አምጣው አሉት። ስጋውን ማለት ነው የተሰራው ነው። ሲመጣ ወጡ ከርፍቷል። የነበረው የሚያጓጓ መዓዛ የለውም። አሁን ይሸታል። አሁን አላስፈላጊ ነገሮችን እያመጣ ነው። ለመብላት የሚያሳቅቁ ሆኗል። ከዛ በኋላ ምን አሉት? አሁን ብላ ብለው ስጋቸውን አዘዝ ይችላል። ስጋቸው አሁን ብላ ብለው ለመብላት ሲሞክሩ ደግሞ የሚበሉት አልሆነ። ስስትን መግደል ማለት ይሄ ነው። በዛ ሰዓት እሳቸው ስጋው ያማራቸው ሰዓት ላይ ስጋ መልካም ነገር ነው፣ ግን ጠበቁት። ከሁለት ቀን ከሶስት ቀን ያለፈ ጣዕም እንደሌለው ወይም ሁለት ቀንም ላይ ቆይ ይችላል እንደምታውቁት፣ ለስጋቸው ሲነግሩ ስስታቸውን ሲገድሉት ስጋውን ሶስት ቀን ወጡን ሶስት ቀን እንዲቆይ ያደረጉት መብላት አልቻሉም ማለት ነው። ስለዚህ ስስታችንን መግደል ማለት ይሄ ነው። ያለኝ ይበቃኛል ማለትን መልመድ ማለት ይሄ ነው። ያለንን አሁን ያለንበትን ነገር መውደድ፣ ማመስገን ማለት ነው። ስስትን መግደል ማለት አሁን ስለ ራብ አሁን የረሃብ ስሜት ስለመጣ አሁን የጥማት ስሜት ስለመጣ አሁን የገንዘብ ማጣት ስሜት ስለመጣ አሁን ያለመወደድ፣ ያለመታየት ስሜት ስለመጣ አሁን በሰዎች ያለመፈለግ ስሜት ስለመጣ አይደለም በቃ ብሎ ይሄ ነገር ያልፋል ልጠብቀው ብሎ መጠበቅ ነው። ይህን የምንጠብቅበት መንገድ ደግሞ ሁለተኛው በጸሎት መትጋት ነው። እንደውም አበ ዮሐንስ ሰዋስው ምን ይላል? እንደዚህ አይነት ሀሳብ ሲመጣብህ ራሳችንን በጸሎት እናስታጥቅ ይላሉ። ራሳችንን በጸሎት እናስታጥቅ፣ ዘላለማዊንም እሳት በማሳሰብ ራሳችንን እናቀጣጽለው። ይህን ለራሳችንን በማሳሰብ በልባችን ያለ ጊዜው የተነሳውን እሳት እናጠፋዋለን። ያለ ጊዜው የተነሳው የጾምን ምሳሌ አይተናል። በጾም ስጋ አይበላም፣ ጊዜው አይደለም። ከጾም ውጪ ቢሆን የስጋ አምሮት ይመጣባቸው ቢበሉ ያን ያለ የከፋ አይደለም። በጾም ሰዓት ያለ ጊዜ ነው የሚመጣው። እነዚህ እኛንም የሚያጓጉን ነገሮች ወይም ስስት እንድንሳሳ የሚያደርጉን ነገሮች የሚመጡት ያለ ጊዜያቸው ነው። ስለዚህ በጸሎት እራሳችንን በማቀጣጠል በዛ እሳት አግልጦ መጥፋት እንችላለን ማለት ነው። ሶስተኛው ፌዝን መቀበል መሰደብ፣ ስድብን ቸል ማለት ነው ስድብን ቸል ማለት ነው። ይህን ጌታችን መድኃኒታችን ኢየሱስ ክርስቶስ በተግባር አሳይቶናል። ጌታችን በጣም ብዙ ስድቦችን ታግሷል፣ ቸል ብሏል፣ ፌዞችን ተቀብሏል። ለምሳሌ አንደኛው ፌዝ የጸራቢው የዮሴፍ ልጅ አይደለም እንዴ የሚል ነው። ፌዝ ነው ይሄ። አንተ አምሳ ዓመት ያል ሞላ ሰውዬ ከአብርሃም በፊት ነበርኩ ትላለ? ፌዝ ነው ይሄ። ስድብን ችሏል። የእግዚአብሔር ልጅ ከሆንክ፣ ፌዝ ነው፣ ስድብ ነው። ተተፍቶበታል፣ ተመቷል፣ ጋኔን አለበት ብለው ሰድበውታል። ስድብ ነው ይሄ። ክርስቶስ ይህንን ሁሉ ችሎን ያለፈው። ስለዚህ አሁን እኛ ከእግዚአብሔር ጋር ስንሆን በሚገጥሙን ፌዞች፣ በሚገጥሙን መሰደቦች፣ በሚገጥሙን ፋራነት የመባል ተረቦች ቸል ማለት መተው ማለት ነው። ቸል ማለት መቻል አይደለም በነገራችን። ቸል ማለት መተው ነው፣ መናቅ ነው ቦታ አለመስጠት ነው። አንድ ነገር በነገራችን ላይ ምላሽ ካልሰጡት ተመልሶ አይመጣም። መተው፣ መናቅ፣ ዝቅ ብሎ ማሳለፍ ነው ይህን ከጌታችን የተማርነው። ስለዚህ ከዓለማዊ ነገሮች የምንላቀቅበት አንዱ እዛ ያለውን ድምፅ መልስ ካልሰጠን ሪስፖንድ የማናደርግ ከሆነ ያ ድምፅ ይጠፋል፣ ይተዋል። ለዛም ግን አስሬ ምላሽ ስንሰጥ ያን ሰው መልሰን ላክ መልሰ ላክ ያንን ስድብን ያንን ፌዝን እያለው ነው ማለት ነው። ስንፌዝብን፣ ስንሰደብ ቸል ማለት ያስፈልጋል። አራተኛው በሚያስቆጣ ነገር መታገስ ነው። ብዙ የሚያስቆጡ ነገሮች ሊገጥሙን ይችላሉ። እንደውም አንድ ላውረንስ የተባለ አባት ታሪክን ምን ይላል? አበምኔቱ ይጠራውና እንደዚህ የሚያስቆጣውን ንግግር ይናገራል፣ በጉባኤ ፊት ማለት ነው እና ላውረንስ ጸጥ ብሎ አጎንብሶ ያዳምጣል እና አባ ዮሐንስ አይቶ ያደንቃል። ለምንድ ነው ጸጥ ያለው? ለምንድ ነው ሀሳቡ ያልተቀየረው? አንድ ሰው የሚያስቆጣ ነገር ሲናገር ቢያንስ ምላሽ ባንሰጥ እንኳን ፊታችን፣ አጠቃላይ ሰውነታችን የሆነ ለውጥ ያሳያል አይደል? የሆነ ምላሽ ይሰጣል። ላውረንስ ግን ይህን አላደረገም። እና አባ ዮሐንስ መጨረሻ ላይ የምጠይቀው ምን ስታደርግ ነበር ሲለው ስላበዛ ኃጢአቴ እያሰብኩ መዝሙረ ዳዊት ወይም ከዳዊት መዝሙራትን እየደገምኩ ነበረ። የዳዊት መዝሙረን ጸለያችሁ ከሆነ ስለበደሉ ሲያለቅስ ስለ ኃጢአቱ ይቅርታን ሲለምን እኔ ትል ነኝ ሲል ነው የምታገኙት። እዚህ በትህትና የሚያስቆጣን ነገር ሲታገስ ነበር። እንዲሁም ደጅ ላይ ቆሞ ይቅር በሉኝ ማሩኝ እያለ እንዲለምን ሰባት ዓመት እንዲለምን አበምኔቱ አዞታል። ከዛም በኋላ እና በሰባተኛው ዓመት ተመለስ ሲባል ለሆነስ አልመለስም እዚሁ እንደሆን ፍቀዱልኝ ብሎ በር ላይ ገዳሙ መግቢያ በር ላይ ተቀምጦ ይቅርታን እየለመነ ማሩኝ ጸልዩልኝ አባቶች እግዚአብሔር እንዲቅር እንዲጸልዩልኛል። ሰባት ዓመት ኖር ይላል። በቅቷል፣ ቅድስና ተቀብሏል። ተመልከቱ፣ በሚያስቆጣ ነገር መታገስ ነው። ሰው የሚያስቆጣ ነገር መታገስ ካልቻለ ለዛ ነገር የሚያቀርበው ምክንያት ያን ያላሳማኝ አይደለም ማለት፣ የሚያስቆጣ ነገር እኮ ነው የተናገረው፣ ሰድቦኝ እኮ ነው። አዎ ሰድቡሃል። ስለዚህ ዝም በል ታገስ። የሚያስቆጣ ነገር ነው የተናገረው። አዎ የሚያስቆጣ ነው። በማያስቆጣ ነገርማ እንዴት ልትቆጣ ትችላለህ? እዚህ በሚያስቆጣው ነገር አለመቆጣት መታገስ ከነገር እንድንላቀቅ ያደርገናል። ቦታ አልሰጠነውማ፣ ምላሽ አልሰጠነውም ማለት ቦታ አልሰጠነውም። ስለዚህ ከእኛ ጋር የመቆየት እድሉ አነስተኛ ይሆናል። አምስተኛው ሲታሙ ሲዋረዱ አለመቆጣት ነው። ሲታሙ ሲዋረዱ አለመቆጣት ነው። ቅድስት ንባበሪናን እናስታውሳት። ከአባቷ ጋር በልጅነቷ የወንዶች ገዳም ገብታለች። ሰዎች ወይም በገዳሙ ያሉት መነኮሳት የሚያውቁት ወንድ መሆኗን ነው። ይቺ ሴት ግን የገጠማት ፈተና ምንድን ነው? ሴት አስረግዛለች ተብላ ነው የተከሰሰችው። ገዳሙም ወስኖባታል። እሷም አዎ አለች። ሰው ወንድ እንደሆነች ነው የሚያውቀው። ያንን ልጅ አሳድጋለች። ስትሞት ነው የታወቀው። እስክትሞት ድረስ ነፍስ ከሥጋ እስኪል ላይ ድረስ ሴት መሆኑ አይታወቅም? ወንድሙና ነው የሚታወቀው። ተመርገጥ ያለ ኃጢአቷ ወልደሻል ተብላ ሴት ደፍራለች ተብላ ያንን ልጅ አሳድጋለች እና ሊገንዟ ሲመጡ ነው ሴት መሆኗን ያወቁት። እንዴት ያለች ቅድስት ናት! ባደረግ ነው ስንታማ አይደለም፣ በሰራ ነው ክፋት ስንዋረድ አይደለም። ባልሰራ ነው ባላጠፋ ነው ስንዋረድ ስንነቀፍ ስንተማም መቻል ማለት ነው። ለራሳችን ጠበቃ መቆም ማለት አይደለም። ጠበቃችን እግዚአብሔር ነው። ስለዚህ ሰዎች ሲያሙን እግዚአብሔር እኛን እንዲያስችለ እነሱንም ይቅር እንዲላቸው እየለመኑ ማለፍ ነው እንጂ ለእያንዳንዱ ነገር ምላሽ መስጠት የእኛ ግዴታ አይደለም። ስድስተኛው ሲነቀፉ ትሑት መሆን ነው። ሲነቀፉ ትሑት መሆን ነው። ድንግል ማርያም በቤተ መቅደስ 12 ዓመት ስትኖር የወጣችበት የመጀመሪያው ምክንያት ጊዜዋ ደርሷል፣ ቤተ መቅደሳችንን ልታረክስብን ነው የሚል ነው። ድንግል ማርያም ከዚህ ነፃ የወጣች ናት። የሴቶች ልማድ የለባትም። ነገር ግን ሲነቅፋት የምታረክሺ ነ ሲሏት ጽጥን ያለችው ምንም አላለችም። ይሄ ብቻ አይደለም። በድንግልና መኖር ነው ፍላጎቷ። እንድትታጭ ስታዘዝ ጸጥ አለች። ተመልከቱ፣ ታዘዘች። እሱም ብቻ አይደለም። ከልጇ ጋር ተሰደደች። በስደት ያጋጠማትን ታሪክ ሁላችን እናውቀዋለን። ውሃ ልትለምን ስትገባ አንቺማ ማ የንግሥት ልጅ ነሽ የንጉሥ ልጅ ነሽ ልልትን ትመስል ያለሽ እንጂ በክፋትሽ ነው እንጂ የተባረርሽው ብላ ውሃ እንዳት ስትከለክላት ጸጥነ ያለችው እመቤታችን ስትነቀፍ በትህትና ማለፍን፣ ወይም ስንነቀፍ በትህትና ማለፍን አስረድታናለች። ማለት ሰው ስለነቀፈን ለዛ ምላሽ መስጠት፣ በሰውዬው ማዘን፣ ነቅፎናልና ብሎ መቀየም፣ ማዘን እነዚህ ነገሮች ከነገር እንዳንላቀቅ ከዓለማዊ ነገር እንዳንላቀቅ መሰናክል ሆነው ይይዙናል ማለት ነው። ስለዚህ ሰው ከሦስት ዓለማዊ ነገሮች መላቀቅ አለበት ማለት ነው። የመጀመሪያው ከሚያስጨንቁን ነገሮች ከቤተሰብም ሊሆን ይችላል፣ ከጓደኞቻችንም ሊሆን ይችላል። ይህንን ስል ጠልተናቸው አይደለም፣ ግን ለእግዚአብሔር ፍቅር ካለን የተነሳ ወደ እግዚአብሔር እንዳንደርስ መሰላክን የሚሆኑ ነገሮች ማንኛውንም መራቅ ያስፈልጋል። ማንኛውንም ነገር ነው። ምክንያቱም ከኔ ይልቅ እናት አባቱን የሚወድ ለኔ ሊሆን አይገባውም ብሏል። እግዚአብሔር ከሁሉም በላይ መሆኑን እናውቃለን፣ እናምናለን። ስለዚህ ይህንን እምነታችንን ደግሞ ማጽናት፣ ወደ ሕይወት መተግበር ግድ ይለናል። ሌላው ሁለተኛው ከገዛ ፈቃድ ወይም የገዛ ፈቃድን ቆርጦ መጣል ነው። ልብላ ልብላ የሚለውን ልጠጣ ልጠጣ የሚለውን ልጨፍር ልጨፍር የሚለውን ኃጢአት ላድርግ ላድርግ የሚለውን በአጠቃላይ ስጋዊ ነገርን ብቻ የሚመኘውን የገዛ ፈቃዳችንን ቆርጦ መጣል ወይም መግዛት ማስታገስ፣ ሁለተኛው ከነገሮች የምንለቀቅበት ነገር ነው። ሶስተኛው ትዕቢት ነው። ለመታበይ በእርግጥ የሆነ የምንታበይበት ነገር ልንይዝ ይገባል። ትዕቢት መንፈሳዊ ነገር ነው አደለ፣ ማለት የነፍስ ነገር ነው። ሰው በልቡ ነው የሚታበየው፣ በልቡ ነው ትሁት የሚሆነው። በልብ ያለ ትዕቢት ነው የሚገለጠው፣ በልብ ያለ ትህትና ነው የሚገለጠው። እኛ ለመታበይ ምን አለን ማለት ያስፈልጋል። ሰው ለመኩራት ለመመካት የሚያስችለው በራሱ ያገኘው ምን ነገር አለ? እውነት ነው፣ ብዙ ሰዎች ሰርተው ለፍተው ያገኛሉ። ግን ለፍተው ያገኙት በራሳቸው አቅም ብቻ ነው ብለው ማመን ይቻላል? ምክንያቱም ዓለም ላይ በጣም ብዙ ሰዎች ለፍተው ሰርተው ያድራሉ። ግን ሁሉም እኩል ገቢ አያገኙ። አንዳንድ ሰዎች በእውቀታቸው ብዛት በጣም ሲኮሩ ሲታበዩ ልናገኝ እንችላለን። ከእንደዚህ አይነት ነገር መራቅ ከነገሮች እንድንላቀቅ ወደ ዓለም የሚስቡ ነገሮች እንድንተው ያደርጋል። የበለጠ ደግሞ ትቢት የሚያጠቃን ወደ ቤተ ክርስቲያን ከተመለስን በኋላ በጆርቻን ያልተመለሱን ሰዎች የምናይበት መንገድ ነው። እኛ እንደነጻ ሌሎቹ እንዳልነጹ፣ እኛ በጣም የእግዚአብሔር ሰዎች እንደሆነን ሌሎች የእግዚአብሔር ሰዎች እንዳልሆኑ የምናይበት ነገር ነው። አባ እንጦንስና አባ መቃርስ በታሪካቸው የምናየው ይሄ ነው አደለ ወደ ባልና ሚስት ሁለት ሴቶች የታማማቾች ዘንድ እንዲሄዱና አንደኛውን ደግሞ ወደ ወታደር ዘንድ እንዲላክ ያደረገው ምክንያት እኮ እኛ ብቻ ነን የሚለው ስሜት እየመጣባቸው ስለነበረ ነው። እዚህ ያ ወታደር በንጉሱ ፊት ሲታይ ጀግና ወታደር ነው፣ ግን ከልብሱ በታች ያለው እሾህ ነው። ራሱን በጦር ወቅቶ የሚኖር ለእግዚአብሔር የሚጋደል ነው። እነዛ ሰዎች ደግሞ በፍቅር በአንድነት ሆነው ቤታቸውን በአንድ ላይ የሚያስተዳድሩ ባሎቻቸውን እግር እያጠቡ የተቸገረ እየረዱ፣ አንዷ አንድ ልጅ አንዷ እያያዘች የምታሳድግ በፍቅር ይኖሩ የነበሩ ሰዎች መሆናቸውን ለሁለቱም ቅዱሳን እግዚአብሔር አሳይተዋቸዋል። ስለዚህ ሰው ወደ ዓለም ያሉትን ሰዎች የሚያይበትን መንገድ ማስተካከል አለበት። እኛ ራሱ ገና እየሄድን ነው እንጂ አልደረስንም። ወደ ቤተክርስቲያን መተናል ማለት በቃ ፍጻሜ አይደለም። በቤተክርስቲያን በኩል ደግሞ መሄድ ያስፈልጋል። ስለዚህ ትቢት የመ በጣም የሚያስቸግረን አንደኛው ትቤት እኛ ቤተክርስቲያን አለን ሰንበት ምሴት ውስጥ አለን ብለን የምናምን ሰዎች በውጭ ያሉትን ዘፋኝ ናቸው ብለን የምናስባቸው እኛ ኮ ፎርማሊ አንዝፈን እንጂ ኢንፎርማሊ እንዘፈን አለን አደለ? አዝማሪም ዘማሪም ነኝ እያለን ራሳችንን እያታለን እኮ እንኖራለን። ግን በቃ እነሱን የሙሉ ጊዜ እኛ ፓርታይም ዘፋኝ ከመሆኑ የተለየ ምንም አዲስ ነገር የለው። ስለዚህ ዓለም ያሉትን አጢአተኛ እኛን ደግሞ መለስተኛ አይነት ነገር ማሰብ ይሄ ከትቢት የሚያለ በጣም እጅግ አደገኛ ነገር ነው። ከዚህ ሲላቀቅ ሰው አለምን የመተው እድሉ በጣም ከፍተኛ ይሆናል ማለት ነው። ፈተና የለውም ማለት ግን አይደለም። ሌላው ለዚህ መጠቅለያ እንዲሆነን ከነገሮች መላቀቅን በተመለከተ አባ ዮሐንስ ምን ብሎ ይነግረናል? የሚሮጡም ሁሉ ሎጥን እንጂ የሎጥን ሚስት ባለመምሰል ይሽሹ ይላል። ሁለቱ በዓለም ነበሩ ኃጢአት በሚሰራበት ከተማ ነበሩ። እግዚአብሔር መልአክትን ላከ። ከዛ እንዲወጡ ታዘዙ። ወደ ኋላ እንዳያዩ እንዳያዩ ተመለከተ። ወደነበሩበት ወደ ቀደመው ነገር እንዳያዩ፣ ከዛ እንዲሸሹ ከነገራቸው፣ እንዲላቀቁ ታዟል። ሎጥ ፊትፊቱን ከልጆቹ ጋር ሄዳል። የሎጥ ሚስት ግን አልተላቀቀችም። ወይኔ አለች። ትዝ አላት፣ የሰራቻቸው ያን ከጓደኞቿ ጋር ከባልንጀሮቿ ወይም ከጎረቤቶቿ ጋር የሰራቻቸው ነገር ትዝ አላት። ጨዋው ያበደረቻቸው ጨው የተበደረቻቸውን ሁሉ ትዝ አላት ማለት ነው። ስለዚህ እኛም የተውናቸው ኋላ ላይ ግን በቃ ልክ ስንደርስ ትዝ የሚሉን ነገሮች በቃ እግዚአብሔር ጸጋ ሊሰጠን በጸጋ ላይ ጸጋ ሊያድለን ሲል ሸርተት የምንልበት ፈተና ይገጥምናል። ስለዚህ ምን አለ ሎጥን እንጂ የሎጥን ሚስት ባለመምሰል ይሽሸዋል ፈጽሞ ወደ ኋላ ባለ ማለት ማለት ነው። ምናልባት ሎጥም እኮ ወደኋላ እይ እይ የሚል ስሜት ኖረበት ይሆናል። ግን ያንን ታግሶ መሄድ ነው። ዓለማዊ ነገር አድርግ አድርግ የሚል አይምሮ ሊመጣብህ ይችላል። አድርግ አድርግ የሚለው ሀሳብ ስለመጣብህና ስለበረታብህ ብቻ ግን ለሎጥ ሚት ወደ ኋላ መሸሽ እንደ ጨዋ ሐውልት ሆነ እንድትቀር ያደርግሃል ማለት ነው። ስለዚህ ከነገሮች መላቀቅ የምንለው እነዚህን በመሰሉ ጉዳዮች ነው። ስለዚህ እግዚአብሔር ዓለምን እንድንተው ደግሞም ከዓለማዊ ነገሮች እንድንላቀቅ ቅዱስ ፈቃዱ ይሁንልን። ስብሐት ለእግዚአብሔር። ይቆየን።